በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንክሳር ዘወርኀ ጥቅምት አሥራ ሁለት አንድ አምላክ በመሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት አሥራ ሁለት በዚች ዕለት የመላእክት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ነው። በዚችም ቀን ወደ ነቢዩ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደ ሆነ በቤተልሔም ወደ ምኖር ወደ ኢሳይ ቤት ይሄድ ዘንድ በቂስ ልጅ በሳኦል ፈንታ ለእስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንደሰሰ ሳሙኤልም ወደ እሴይ ቤት ሄዶ ልጆችህን ሁሉ አቅርብልኝ ብለው እሴይም ከዳዊት በቀር ሁሉንም አቀረባቸው፣ እርሱ በእርሻ ውስጥ በጎቹን ይጠብቅ ነበረና። ሳሙኤልም የመንግሥት ቅባት ያለበትን ብልቃት በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሰይን ልጆች እነዚህ ብቻ ናቸውን አለው። እሰይን በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሰይን እሱ ሳይመጣ ምሳ አልበላምና ልቀ አስመጣዋል። እሱም ልቆ አስመጣው። መልኩም ቀይ፣ አይኖቹም የተዋቡ አርአያው ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተ ቀባው አለው። በዚያ ነው ሳሙኤል የመንግስት ቅባት ያለበት ቀን ደመጥፎ በወንድሞቹ መካከል ቀባው። በዚያቸው ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በዳዊት ላይ ተደረበት በእስራኤል ልጆችም ላይ ነገሰ። ደግሞ ሁለተኛ በዚያች ቀን እግዚአብሔር የመላእክት አለቃ ሚካኤልን ወደ ዳዊት ላከው። ራይታይ ጎልያድን እስክገድለውና የእስራኤልን ልጆች እስኪሚያትናቸው ረድቶ ኃይልን ሰጠው። ስለዚህ የበዓሉ መታሰቢያ በየወሩ በ12 1 ስራ ቀን እንድናደርግ ዘንድ የቤተክርስቲያን ክርስቲያን መምህራን አዘዙ። እግዚአብሔር ምስጋና ይሁን። እኛንም በመላእክት አለቃ ሚካኤል አማላጅ ለጥማር በዚህችም ቀን ከ12ቱ ሐዋርያት ያንዱ የወንገላዊ ማቴዎስ የረፍቱና የምስክርነቱ መታሰቢያ ነው። ይህም እንዲህ ነው። በብዙ ሀገሮች ውስጥ አስተምሮ ብዙዎች ሰዎችን እግዚአብሔርን ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት አገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ገጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማው ለመግባት እንዴት እንደምችል ጠየቀው። ወጣቱ ብላቴና እንዲህ ብለው መለሰለት፤ አንተ ግን ራሴንና ጽሕምን ካልተላጨህ በእጅህም ዘንባባ ካልያዝክ መግባት አትችልም። ይህም ነገር ለሐዋርያው ማቴዎስ አስጨንቆት ሲያሳዝን አስቀድሞ ያነጋገረው ያ ወጣት ብላትና ዳግመኛ በስሙ ጠራው። ሐዋርያም ወዴት ታውቀኛለህ አለው። እሱም እኔ ጌታህ ኢየሱስ ነኝ። አሁንም እንደነገርኩህ አድርግ እኔም ካንተ ጋር አለው፣ ካንተም አልርቅም አለው። ከዚህ በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት አገር ገባ። ለአማልክት ካህናት አለቃቸው ከሆነ ከአርሚስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ታምራትን በማድረግ ጣዖቶቻቸውን አቃጠላቸው። እንዲህም አላቸው፣ ራሳቸውንም ማዳን ያልቻሉ ሌላውን እንዴት ያድናሉ? በዚያንም ጊዜ ከአርሚስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይም ማዕድ አውርዶ መገባቸው። የአገሩ ንጉሥ ይህን በሰማ ጊዜ እጅግ ተቆጥቶ ከአርሚስ ጋር አዋርያውን ወደ እሳት ጨመረው፣ ጌታችን አዳናቸው። ከዚህ በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደ ሞተ ነገሩት፣ እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱት ወደ አማልክትህ ለምን አትለምድም? አለው። ንጉሱም የሞተ ማንሳት እንዴት አማልክት ይችላሉ? ብሎ መለሰ። ቅዱስ ማቴዎስ ማቴዎስም ብታመንስ የኢትያ አምላክ ልጅህን ማስነሳት ይችላል አለው። ንጉሱም ልጅ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብሪ ጓውና ወደ ጌታችን ኢየሱስ ክርስቶስ ጸለየና የንጉሱን ልጅ ከሞት አስነሳው። ንጉሱም ክብር ይግባውና በጌታችን አመነ። የሀገር ሰዎች ሁሉ አመኑ። የቀናች ሃይማኖትን አስተምሮ የክርስትና ጥምቀትን አጠመቃቸው፣ ካህናትን ሾመላቸው። ከዚህ በኋላ ወደ ሌሎች ሀገሮች ሄዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቶ ክብር ይግባውና ጌታችን ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር መቶ አርባ ሺህ ሕፃናት አሉ። መላእክትን ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖች ድንቅ ስለሆነ ሥራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘስማስ ቀሲስ ምስክር ሆነ። ከዚህ በኋላ የሐዋርያው የተጋድለውና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ፣ ብዙዎችንም አሳመነ። አገር ገቢውም ይዞ ከወኅኒ ቤት ጨመረው። በዚያም አንድ እጅግ የሚያሳዝን እስረኛ አይቶ ስለ ሀዘኑ ጠየቀው። እርሱ ብዙ የሆነ የጌታ ገንዘብ ከባህር እንደ ሰጠመበት ነገረው። ሐዋርያ ማቴዎስም ወደ እገሌ ባህር ዳርቻ ሂድ፣ ወርቅን የተሞላ ከረጢትንም ታገኛለህ፣ ያንንም ወርቅ ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ታምር ብዙዎች ክብሪ ግባውና በጌታችን አምላክ መኮንኑን በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ሥጋውንም ለሰማይ ወፎች እንዲጥሉ አዘዘ። ከከተማውም አውጥቶ ቆረጡት። ምዕመናንም በስውር መጥተው ወስደው በመልካም ቦታ አኖሩት። እግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህ ጭቀት ንጹም ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቃነ ጳጳሳት አስራ ሁለተኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ድሜጥሮስ አረፈ። ይህም አባት አስቀድሞ መጻሕፍትን ያልተማረ ሕዝባዊ ገበሬ ነው። ወላጆቹ የወይን አትክልት ቦታ ውስጥ የሚሰራ ሆነ። ከታናሽነቱ ሚስት አግብተው ከእርሷ ጋር አርባ ስምንት ዓመት ኖረ። ድንግልናቸውን በንጽሕና የጠበቁ ናቸው። የተሰወረውን ከሚያውቅ እግዚአብሔር በቀር ይህን የሚያውቅ የለም። ከርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዩልያኖስ እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት፣ ከእርሱ በኋላ ሊቀ ጳጳሳት የሚሆነው ምልክት ገለጠለት። እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ከአንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተው በዚያ ችም ቀን ደመጥሮስ ወደ አትክልት ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳት አባ ዩልዮስ ይዞት ሄደ። በዚያንም ጊዜ አባ ዩልዮስ ደመጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶስ አሳልፎ ሰጠው። በዚያን ጊዜ አባ ዩልያኖስ ደመጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶስ አሳልፎ ሰጠ ከኔ በኋላ ሊቀ ጳጳሳት የሚሆናችሁ ይሄ ነው፣ ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህ በኋላ አባ ዩልያኖስ ባረፈ ጊዜ የጸሎቱ ስርዓት ፈጸሙለት፣ ሊቀ ጵጵስና ሾሙት። የአንድ ጊዜ መንፈስ ቅዱስ መላበት፣ የቤተ ክርስቲያን የሆነው የብሉያትና የአዲሳት መጻሕፍትን አንብቦ ተረጎማቸው። ብዙዎች ምስጥራትም ተገለጡለት። ከዚህ በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሰራ። ከእርሱ በፊት የክርስቲያን ወገኖች የመዳንታችን የጥምቀቱን በዓል ጥር አስራ አንድ ቀን አከብረው በማግስቱ የከበረች አርባ ጾምን ጀምሮ እስከ የካቲት ሀያ ሁለት ቀን ድረስ ይጾማሉ። ከዚያም በኋላ መጋቢት ሀያ ሁለት ቀን የሆሳናን በዓል አከብረው በማግስቱ የሕማማትን ህመማትን ዘመን ጾሞ ጾም ጀምሮ ይጾማል ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን እንዲህ ያደርጉ ኖሩ። እርሱም እንዲህ እርሱም እንዲህ ሰራ የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜው በዓርብ ቀን ከዚህም የሆሳዕና በዓል አያይዞ ሰራ በሚቀጥለው ሰኞ ቀን የሕማማት ጾም ተጀምሮ እንዲጾም የስቅለቱ በዓል ከአርብ ቀን እንዳይፋለስ የከበረች የትንሣኤና የጰራቅሊጦስ በዓል ከእሁድ ቀን የዕርገቱም በዓል ከሐሙስ እንዳይፋለስ እንዲሁም አዘጋጅተው ለኢየሩሳሌም ሀገር ለሮሜ ሀገር ለኤፌሶንና ለአንጾኪያ ሀገር ለቃነ ጳጳሳት ለእያንዳንዳቸው ለያንዳንዳቸው ላከላቸው እነርሱም በደስታ ተቀብለው ሰሩበት እስከ ዘጠኝ ቀን ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን ኢየሱስ ክርስቶስን የሚያየው ሆነ። የሕዝቡ ኃጢአታቸው በፊቱ ግልጥ ሆነ። ስለዚህ የማይገባቸውን ሥጋውና ደሙን ከመቀበል ይመልሳቸዋል፣ እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያም በኋላ መጥታችሁ ሥጋውና ደሙን ተቀበሉ። ስለዚህ ነገር ብዙ ሕዝቦች ኃጢአት ከመስራት የሚጠበቁ ሆኑ። ልባቸው የደነደነ ሌሎች ግን የጠላት እርስ በርስ ጠሉት። እርስ በርሳቸው እንዲህ ተባባሉ፣ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች ሳይገባው በወንጌላዊ ማርቆስ ወንበር ተቀምጦ ከንጹህ ድንግል በቀር አይሾምበትም ነበርና እኛንም ኃጣተኞች ናችሁ ብሎ ይገሰጽናል። በአንዲት ሌሊትም ከእግዚአብሔር የታዘዘ መልአክ ወደ እርሱ ምንትቶ ድሜጥሮስ ሆይ ራስህን ብቻ ማዳንን አትሻልሽ ወገኖች ይጠፋ ዘንድ አትተው ነፍስ ስለ መንጋዎቹ አሳልፎ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችን በቅዱስ ወንጌል የተናገረውን አስባለሁ። ድሜጥሮስም መልአኩን ጌታዬ የምትለኝ ምንድን ነው? አለው። መልአኩም በአንተና በሚስቴ መካከል ተሰውሮ ያለውን ምስጢር ለወገኖች ግለጽ ብሎ መለሰለት። ከዚህ በኋላ ሕዝቡን አሳሰባቸው ሊቀ ዲያቆኑንም ወጥተው ወደ ቤታቸው እንዳይገቡ ሕዝቡን ንገራቸው አለ። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶችን ሰብስበው እሳትን እንዲያነድዱ አዘዛቸው፣ እንዳዘዛቸውም አደረጉ። ያን ጊዜ ይህ አባት ተነስቶ ከምንመደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱን ፍም አንስቶ ግብን ከናነብበት ቀጠላ አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርግ ያላት፣ በዚያም የእሳቱን ፍም ጨመረ። በእሳቱ መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ አደንቁ ነበር። ከዚህ በኋላ ካህናቱና ሕዝቡ እንዲህ ብለው ለመኑት፣ አባታችን ነው ይህን የሰራውን ስራ ታስረዳት ዘንድ ከቅድስና እንሻለን። እርሱ ይህን ስራ የሰራሁት ከንቱ ውዳሴን ሽቼ አይደለም እናንተ ህንን አምታችሁ እናንተ ደህና አብታችሁ ስለ እኔ እንዳትጎዱ እንድትድኑ ከዚች ሴት ጋር በመካከላችን ተሰውሮ ያለውን ምስጢር የገልጽላችሁ ዘንድ የእግዚአብሔር መልአክ ጽር አዘዘኝ ነው እንጂ አላቸው። እርሷ የአባቴ የወንድሙ ልጅ ናት። በሕፃንነቷ አባቷ ሞተ። በአባቴም ቤት ከእኔ ጋር አደገች። አካለ መጠንም በደረሰን ጊዜ አባቴ እርሷን አጋባኝ። ወደ ጫፍላ ቤትም በገባት ጊዜ እኔ ይህ ሲሆን ላንተ እንዴት አጋባኝ አለች። እኔም የምትቀ የምትፈቅጂ ከሆነ ድንግልናችን ጠብቀን በአንድነት እንኖር ይህንን በመካከላችን ያለውን ምስጢር የሚያውቅ አይኖር አልባት። በዚህም ተሰማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያ እየተጎናጸፈን አርባ ስምንት ዓመት ያህል ኖር። ይህ ስራችንን ያለ እግዚአብሔር የሚያውቅ የለም እኔም እሷ ሴት እንደሆነች አላውቃትም። እርሷም እኔ ወንድ እንደሆንኩ አታውቅም። በየለቱ ወደ መኝታችን በንሳ ሳት ወደ መኝታችን እየገባ ክንፎቹን አለብሶን አለብሶን ያድራል። ሲነጋም ከእኛ ይሰውራል አላቸው። በዚያን ጊዜ በደላቸውን ይቅር ይላቸው ዘንድ ከእግሩ ስር ወድቀው ነበር። እርሱም ይቅር አላቸው አጽናኑ። ይህንን ምድር ድንቅ ሥራ ያዩ ሁሉም እስኩን እግዚአብሔር አመሰገኑት። በዚህ ባልዘመን ስማቸው ክለመንቶስ አርገነስ የሚባሉ ሌሎች መናፍቃን ሰዎችም ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍ ጻፉ። እርሱም አወገዛቸው፣ ከሚመናንን ለያቸው። እርሱም ሁልጊዜ ያለ እረፍት ከጠዋት እስከ ማታ ሚመናንን የሚያስተምራቸው ሆነ። ሽምግሎ በደከመም ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉ ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ የሕይወቱ ዘመንም መቶ ሰባት ነው። በሰላም በፍቅር አንድነት አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ በቅዱስ አባት ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የጻድቃን የጴጥሮስና የተወራራሽ ጳውሎስ የዲዮናሴዎስን የአይኮብ አቦቴፓ የቴዎድሮስና የምናሴ መታሰቢያቸው ነው። እግዚአብሔር በጸሎታቸው ይማረን፣ በረከታቸው ትድረሰን ለዘላለም አሜን። ጥቅምት 12 የሚከበረው ዓመታዊ የቅዱሳን በዓላት ቅዱስ ዳዊት ልበ አምላክ የነገሰበት፣ ቅዱስ ማቴዎስ ሐዋርያ፣ ቅዱስ ድሜጥሮስ ሊቀ ቅድስት ልዕልት ወይን፣ ቅዱስ ሳሙኤል ነቢይ፣ ጻድቃን ጴጥሮስ ወጳውሎስ ወራይ በዓላት ቅዱስ ሚካኤል ሊቀ መላእክት፣ ቅዱስ ላሊበላ ጻድቅ ንጉሠ ኢትዮጵያ፣ ቅዱስ ዮሐንስ አፈወርቅ፣ ቅዱስ ቴዎድሮስ ምስራቃዊ ሰማዕት፣ ቅድስት ክርስቶስ ሰምራ፣ አቡነ ሳሙኤል ዘዋልድባ። ከህዝብም የተመረጠውን ከፍ ከፍ አደረጉ። ባሪያዬን ዳዊትን አገኘሁት፣ ቅዱስ ዘይትን ቀባሁት። እጄም ትረዳዋለች፣ ግድም ታጸናዋለች። ጠላት በእርሱ ላይ አይጠቀምም፣ የአመፃ ልጅም መከራ አይጨምርበትም። ጠላቶቹን ከፊቱ አጠፋለሁ የሚጠሉትንም አዋርዳቸዋለሁ። መዝሙር 88 22-27 ብዛት የተነሳ ብዙ መባ ካገቡት ይልቅ አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ ኃይላፋን መላእክትን እያሳሰቡ በችግር ጊዜ ተቀበል። እናንተም ቅዱሳን ነቢያት እጹብ ደናግል እንዲሁም ደጋጎች መነኮሳት ወይም እቂ አዋቂ ሳይለይ የሚሰበሰብበትን የጉባኤ ቦታ ባርኮ ይህም መጽሐፍ በረከት አዘጋጅ ተብረናል እንዶ የጻፈውና ያጻፈው ከግዕዝ ወደ አማረኛ ተረጎመው ቃለ ንባቡን በእርጋታ መንፈስ እና በተመስቶ ህግ ጋር ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየ